በመቀጠል ያው ዝም ብሎ እዚህም እዚያም አግባብ ያልሆኑ አንዳንድ ድምፆች ይሰማሉ እና ዲንም የማያውቁ ሸሪያውን የማያውቁ ስነ ምግባር የሌላቸው መድረክ ተገኘ ብለው የተለያዩ ነገሮችን የሚያወሩ ሰዎች ስላሉና እና ህብረተሰቡም እንዲሁ የተናጋ ነገር ስለሆነ በዛ ጉዳይ ላይ አስተያየት መስጠት ያስፈልጋል። እኔ አጭር አስተያየት እሰጥና እዚህ ግን ትልልቅ አጅላ ዑለሞች አሉ፣ የፍቅሁንም ሸሪያውንም ሁሉንም ነገር የሚያውቁ እነሱ አስተያየት ይሰጣሉ። ያው አንዱ ነገር ምንድነው፣ ሙፍቲ በድርጊቱ ኢልሃም ነው ማለት ይቻላል። ወስያ ብቻ አይደለም፣ አላህ ረዥም ጊዜ በፊት ያሳያቸው ነገር ይመስላል። ከ2013 ጀምሮ በንጹሕ ገንዘባቸው የገዙት መሬት አለ እዛ ግቢ ላይ እንዲህ ቀብር ፍትሐት ስነ ስርዓታቸው እንዲፈጸም ኑዛዜ አድርገዋል ወሲያ አድርገዋል። ወሲያቸው ገና የሚመጡ ነገሮችን በነገራችን ላይ መቀብራቸውን ብቻ ሳይሆን ሌሎች ጉዳዮችንም አደራጅተው ነው ይሄዱ። በሚገርም ሁኔታ ነገሮችን ያወቋቸው በሚመስል ሁኔታ ማለት ነው። እና አደራጅተው ሂደዋል። ያም በተመለከተ የለም ከህዝብ እዛ ኮልፌ ወይንም ደግሞ ሌላ ቦታ ሄደው መቀበር ነበረባቸው የሚል ሀሳብ ዝም ብሎ ከሆነ በኋላ ሰኞ ያለቀውን ነገር ከሆነ በኋላ የሚያነሱ አንዳንድ ወገኖች አሉ። የሚያነሱበት መንገድ አደብ የተሞላበት ቢሆን ኑሮ ችግር አልነበረውም። ግን ትንሽ ስርዓት ያጣ ጋጠወጥነት ያለበት በፍጹም ከሙስሊም ቀርቶ ሙስሊም ካልሆነም በፍጹም ስነ ምግባር ሰው ከሆነ ሰው የማይጠበቁ ገለጻዎች አሉና። ያም በተመለከተ ያው እኔ አንድ ጽሁፍ አጋርች የነበረ ትናንት ማታ እያመመኝ አክቸዋሊ የተጨማሪ ሀሳቦችን ማስፈር አልቻልቁማሞኝ ስለነበረ ግን ዋናው ምንድነው በሁሉም መዝሀቦች የኢትዮጵያ አሊሞች ማህበር ይመራባቸዋል ተብለው የተቀመጡ አራቱ መዝሀቦች አሉ ከዛ ደግሞ በእኛ ሀገር የተስፋፉ ሁለቱ መዝሀቦች አሉ ሻፍያ እና ሐነፍያ መዝሀብ በሁለቱም መዝሀቦች ከህዝብ መካነ መቃብር ባሻገር በግል ደረጃ ንጹህ በሆነ መሬት ውስጥ መከበር ችግር እንደሌለው ሁለት የመድሃብ ዑለሞችን ወይም ደግሞ ቴክስቶች ተጠቅሰው ተገልጿል። አንደኛ የኢማም ነወዊ ኪታብና፣ ሁለተኛ ኑረሌ የሐነፊ መድሃብ ኖረሌባህ ኪታብ ሸርሑ መራቴል ፈላህ እንደዚህ የተገለጸበት ሁኔታ አለ። ይህንን በተመለከተ የነቢዩ ስ ላ ሰለም የተቀበሩበትን ሁኔታ መሰረት አድርገውን ኢማም ነወዊ ይሄ ነገር የሚፈቀድ ነው ያሉትኝ። አህናፎቹ ደግሞ የራሳቸው የሚሉት ነገር ይኖራል። ከዛ የሁለቱ እንትኖች የሰይድ አቡበከር እና የሰይድ ዑመር የተቀበሩበት ሁኔታ ይሄን ነገር ያጸናዋል። ሌላው ሰሃቦቹ እነዚህ ሁሉ የቀብር ስነስርዓቶች ሲፈጸሙ በይሁንታ ማሳለፋቸው ይሄ ነገር ከሸሪያዊነትም በላይ መሆኑን ያሳያል። ከዛ በኋላ ያሉ ትልልቅ ዑለሞች በሀዲሱን በፍጥ የሚታወቁ እንደ ኢማም ነዋዊ ያሉ በተሰውፉ በተርቢያው የሚታወቁ አብዱልቃድር ጀይላኒ ያሉ፣ ሌሎችም ኢማሞች ዑለሞች፣ በአጠቃላይ በታሪክ ውስጥ በሚያስተምሩበት ዛውያ ነው የተቀበሩት። ይሄ በመቶዎች የሚቆጠሩ ዑለሞችን መጥቀስ ይቻላልና ህጋዊነቱ፣ ሸሪዓዊነቱ የታወቀ ነው። ከዚህ ውጪ የሚሰጡ አስተያየቶች ሸሪያውን ካለማወቅ ከጀህል ወይንም ደግሞ ሌላ መክፈኤ ሌላ ዓላማ በማዘል የሚሰጡ አስተያየቶች ናቸው እንጂ ከሸሪያው ሸሪያውን ከመቆርቆር የሚሰጡ አይደሉም። ሌላ ሰው ዞንም ጥሩ አይደለም። ሙፍቲ ፍቅሁን ያቁታል፣ ቁርአኑን ያቁታል፣ ሀዲሱን ያውቁታል እና ዕድሜ ልካቸውን ለስድስት ዓመታት አመታት ያክል በድዋና በዒልም የኖሩ ሰው ናቸውና እሳቸውን የሚያክል ትልቅ ሰው የተሳሳተ ምርዛዝ ያስተላልፋሉ ብሎ ቅንጣት ታክል እንኳ ዘጠና ዘጠኝ ፐርሰንት ሳይሆን አንድ ፐርሰንት መጠራጠር በራሱ ይሄ በጣም በሽታ ነው፣ የውስጥ በሽታ ነው። የሚያሳየው ሌላ ሙስሊሙን ልኡማ በክፉ የመጠርጠር ሁኔታ አለ። ሙስሊሙ ኡማ በአጠቃላይ ተውሂድ የማይችል ዑለሞቻችን በአጠቃላይ ዒልም ፍቅሁን የማይችሉት አጅላዎቹ፣ እነዚህ ግን ትናንት የመጡ ምናልባት ከሰፊና ላወላን እንኳን የማያውቁ ሰዎች የዲን ተቆርቋሪ የፍቅህ ተቆርቋሪ የተውሂድ ባለቤት ሆነው መምጣታቸው በራሱ በጣም አሳፋሪ ነገር ነውና ይሄ በአጠቃላይ ትልቅ ማህበራዊ ንቅናቄና ማህበራዊ መፍትሄ የሚፈልግ ነገር ነው። ይህንን ነገር መታሰብ አለበት። ከዚህ አልፈው ያው ጽሑፌም ላይ ትገልጬዋለሁ ሂደቱን ለማደናቀፍ ከፍተኛ ሙከራዎች ተደርገዋል። ስም መዘርዘር አልፈልግም። እሁድ ማታ እዚህ የነበረው በኮሚቴውና በአንዳንድ በኛ በሌሎች ግለሰቦች ላይ የነበረው ጫና ከባድ ነው፣ ለህዝብ አይነገርም። እስከ ሌሊቱ ስድስት ሰዓት ላይ ከፍተኛ ፍትጊያ ነበረ። ሰው አዝኖ ቤተሰብ አዝኖ ሀሳብ ገብቶት ሰው በሚያለቅስበት ሰዓት ከጀርባ መሰሪ ስራ ሰርቶ የመንግስት ባለስልጣናትን ሳይቀር በመጠቀም በማሳሳት የተሳሳተ ኢንፎርሜሽን በመስጠት ብዙ ሙከራ ተደርጓል። ብዙ ስልኮች ተደውለዋል። እዚህ ማታ እስከ ሌሊቱ አምስት ስድስት ሰዓት ኮሚቴው ቤተሰብ እና በዙሪያው የነበርንበትን ሁኔታ እናውቃለን። በየደቂቃው ስልክ ይደወል ነበር። ይሄን ነገር ቀይሩ፣ ምን አገባችሁ፣ መንግስት ሰዎች አደላችሁ። መንግስት እኮ ህግ ያስከብራል እንጂ በሃይማኖታዊ ጉዳይ መግባት መብት የለውም፣ እና አሳስተዋቸው ነው ነው ምለው እኔ የተለያየ የተሳሳተ ኢንፎርሜሽን ሰጠዋቸውና ተልእኮ ፈጻሚ ሆነው በሚኒስትር ደረጃ በምክትል ሚኒስትር ደረጃ አሳፋሪ የሆነ እንቅስቃሴ ያደረጉ ወገኖች ነበሩ። መጨረሻ ላይ ግን ሌሊቱ አምስት ሰዓት ስድስት ሰዓት ላይ የኮሚቴው መግለጫ ከተሰጠ በኋላ ኑዛዜ፣ ሃይማኖታዊ ጉዳይ መሆኑን ከተረዱ በኋላ በቃ እኛ ተረድተናል ብለው አቋማቸውን ያሳወቁበት ሁኔታ ነበር። የሚገርመው መንግስት እንደዛ አይነት አቋም ይዞ ጥበቃ አደርጋለሁ፣ ካሁን በኋላ ስርዓተ ቀብሩን በስነ ስርዓት አስኬዳለሁ ብሎ ከወሰነ በኋላ እንደገና ሌሊት አስር ሰዓት ወይ ምናምን ቤታቸውን ከለሊቱ 8 ሰዓት ላይ ከለሊቱ 8 ሰዓት ላይ ፓትሮል እንትን አሳስተው የመንግስት ኃይል አስልከው ዙሪያውን አስከብበውት ነበር የሙፍቲም ቤት እንዳይቆፈር ለመከላከል እዛ ለመቆፈር የሞከሩ ሰዎችን እናስራቸዋለን እስከ ማለት ድረስ ከመዛል ደርሰው ነበር ይሄ በግልጽ ነው ወደፊት ማን በዚህ ወንጀል ላይ እንደተሳተፈ ማን ምን ሚና እንዳለው በ ማንም ማንም ያስፈራ ነገር የለውም። በዝርዝር ምንገልጽበት ሁኔታ ይሆናል። አግባብ አይደለም የተፈጸመው ነገር። ብዙ ብዙ ጥረት ነው የተደረገው፣ ይሄን ለማፈን ተሞክሮ ነበር። አያስፈልግም ትልቅ ሰው ነው የሞቱት። ኢትዮጵያ ውስጥ ታይቶ በማይታወቅ ሁኔታ አንድነትና ሕብረት ያመጣ የቀብር ስነስርዓት ነው የተደረገው። እንደዛ ስለሆነ ይሄን ነገር ማውሳት አያስፈልግም ብሎ ታፍኖ ነበር። አሁን ደግሞ ትናንት ጁማ አካባቢ በየመስጊዱ ሌላ መናገር አልፈልግም እዚህ ላይ የተባለውን ነገር ነውር ነገር ከሰው ቀርቶ ከእንስሳ የማይጠበቁ መልእክቶች ሲተላለፉ ነበረ። ጤነኛ ጤነኛ አእምሮ እንደዛ ሊያስብ አይችልም። ጤነኛ አእምሮ እንደዛ አይነት ጥሪ ሊያደርግ አይችልም። እና በጣም ከስነ ምግባር የወጣ ከሰውነት የወጣ ብልግና፣ ባለጌ የሆነ ጋጠወጥ የሆኑ ጥሪዎች ተደርገዋል እና ያ ጥሪ አግባብ በሆነ መልኩ በሚመለከታቸው ሰዎች በጽሁፍም በቃልም መልስ ተሰጥቶበታል። ግን አጠቃላይ ማህበረሰቡ መረዳት ያለበት ከጀርባ ሰው ሀዘን ላይ ሆኖ ሰው እያዘነ ሰው እያለቀሰ፣ ከጀርባ ግን ሴራ ይሸረብ ነበረ። እንዴት አይነት ወንጀልና እንዴት አይነት እንትን እንደሆነ ከዛ መጨረሻ ላይም በህግም ደረጃ የሚያስጠይቁ ቃላትን የተነገሩት ትናንትም በአጠቃላይ በህግ የሚያስጠይቁ ናቸው። ወደፊት የሚታይ ይሆናል። ግን በህግ የሚያስጠይቁ ነገሮች ነው የታዩት። አሁን ያ ነገር በጽሁፍም በምንም ስላለ ፌስቡክም ላይ ቴሌግራምም ላይ ገብታችሁ ማየት ትችላላችሁ። ብዙ መረጃዎች ማቅረብ ይቻላል። በህመም ስሜት ነው ትናንት ስለተጻፈ ነው እንደዛ የሆነው። አሁን ግን ትልልቅ መሻይኮች አሉ። በዚህ ጉዳይ ላይ እኔ የመናገር መብት የለኝም። በልሙን ረዥም ጊዜ የዕልም ባህር የሆኑ ሰዎች አሉ። እነሱ አህካሟን ብቻ ሙፍቲ ያረጉት ስራ ሸሪዓዊ መሆኑን ብቻ ይገልጹልናል እነ ሼክ አርዋህ አሉ እሳቸው ላይ የሰገዱባቸው እነ ሼክ ካሲም እነ ሼክ በድሩ አሉ እነ ሌሎችም አሉ ሁለቱ ለደይ ቃምቱም እችም ከሸሪዓው አኳያ ምን ቅንጣት ታክል አቧራ እንደሌለው ችግር እንደሌለበት ብቻ ያሰምሩበታል ከዛ በኋላ ህብረተሰቡ አጠቃላይ ይህን ተመልክቶ መደናገር አንድ ጎረምሳ እንደ ቋንቋውን ይቅርታ አርጉልኝና አንድ ወጠጤ በጮኸ ቁጥር ሰው መደናገር የለበትም። የዕልም ባህሮች አሉ። ዕልም የሚመራው በትልልቅ ሰዎች ነው ፍቅሁን፣ ሐዲሱን፣ ነሕውን፣ ሶርፉን በቀሩት ሰዎች ነው እንጂ በየመንደሩ ምንም ቅርአታ እና ሸኻቸው በማይታወቅ ሸህ የሌለው ሰው ሸይጣን ነው። ሸኻቸው በማይታወቅ አቅጣጫ ከየት እንደቀሩ በማይታወቅና እና ቲክቶክ እና ፌስቡክ ሙፍቲ ባደረጋቸው ሰዎች አይደለም ሸሪያ የሚመራው እና ይሄን ነገር በስነ ስርዓት ነው። አሁንም ደግሞ መጨረሻ መልእክት ማስተላልፈው ከእንዲህ አይነት ጋጠወጥ ድርጊት ሁሉም ሰው እንዲቆጠብ ነው። በህግ የሚያስጠይቅ ነገር ነው። ካላህ ዘንድ የሚያስጠይቅ ነገር ነው። የማህበረሰብንም ኩርፊያና ቁጣ የሚያመጣ ነገር ነው። ቁጣ የሚያመጣ ነገር ነው። ሁከት ብጥብጥ ለመቀስቀስ ካልሆነ ሆነ በቀር እንዲህ አይነት ነገር አይነገርም እና አላህም ፍሩ፣ ተጠንቀቁ። እንዲህ አይነት መልእክት የምታስተላልፉ ወገኖች ቢያንስ ሰው ለመሆን ሞክሩ። ሙፍቲ አሊም ናቸው። ብዙ ብዙ ነገሮች አሉ፣ ያንተውት እና ሰው መሆናቸውን ብቻ አስባችሁ እንዲህ አይነት ቤተሰቡን አስቡለት፣ ቤተሰቡን እዘኑለት። ሀዘን የሰነበተ ስቃይ ውስጥ የሰነበተ ሰው ነው። ኡማውን እዘኑለት፣ አባቱን አጥቶ እስካሁን እያለቀሰ ያለ ማህበረሰብ ነውና፣ ይሄን መልእክት አስተላልፋለሁ። ቀሪውን ለመሻይኾቹ ሰጥና አጫጭር መልእክት አስተላልፈው ወደ ቀጣዩ ነገር እንሄዳለን።